ሴክስ አድርገን አናውቅም ያላችሁት ውሸት ነው እንዴ? ታላቅ እህቴ ስለዚህ ጉዳይ እንደዚህ በግልጽ ነው የምታወራኝና መሆን እንደሌለበት መደረግ እንደሌለበት በጣም ብዙ ምትናገኝ ነገሮች አሉና እሱን ቃል መቼ ማለሳውም ሰው ሳይኖራችሁ ፍቅር በመጀመሪያችሁ ተጸጸታችሁ ታውቃላችሁ። አዎ፣ መደብህ እንዴት የሷን ምላስና ስድብ ችለህ አብረሃት እስካሁን ምንም ነገር ሳናረጋጉ ማድረግ ማለት ምን ማለት። ሰላም፣ እንዴት ናችሁ? ወደኛ ቤተሰቦች ደህና ናችሁ ወይ? እኛ ደህና ነን አለን። በያላችሁበት ሰላማችሁ ብዝት። እንግዲህ ዛሬም በአዲስ ቪዲዮ መምጣታችን እንደቀጠልን ነው። አዎ በአዲስ አስገራሚ ቪዲዮች በእናንተ ኮሜንት ዛሬ ከች ብለናል። ዛሬ ከች ብለናል፣ ለእናንተ ኮሜንት ላይ የጠየቃችሁን ጥያቄዎች ልንመልስ የተመረጡትን አውጥተናል። የተመረጡትን እናንተ ራሳችሁ ኮሜንት ላይ የጻፋችሁትን እና ጽፈናቸው አስበስ በዛ ኮሜንት ተነሳ ልንጠያየቅ ነው ከእናንተ ጋር። ሞሮፍ ደግሞ እንደምታስቡት ያልሆኑትን አይነት ነገሮች ልንተዋወቅበት ነው በዚያው አጋጣሚ እና እንደምትወዱት ተስፋ እናደርጋለን። ከወዳችሁት ሰብስክራይብ አድርጉ፣ አስተያየታችሁን ደግሞ ኮሜንት ላይ አንድ ጉልን አበረታቱን። እኛ ሁልጊዜ አዳዲስ ቪዲዮቹ ወደናንተ ይዘን መምጣታችን እንደቀጠለ ነው እና ወደ ጥያቄዎቹ እንሄድ። ሚሊ ጀምር። ጥያቄ አንድ ለሴት ነው። መጀመሪያ ከተዘጋጀሽ እንደ ማን ነበር? የቤተሰብ ጨዋታ ላይ ነው። ከተዘጋጀሽ ሚሊ እንጀምር

እንገጫለን ተለያተን አናውቅም። ግን ተጣልተን ምናምን እናውቅም ተለያተን ከአንድ ቀን አልፎም አባች ነው። አንድ ቀን አልፎ ሁሉን ነገር በወሬ እንፈትዋለን ማለት ነው። ሴክስ አድርገን አናውቅም ያላችሁት ውሸት ነው። እንዴት ሰባት አመት ሙሉ ቆያችሁ? ደግሞ በዚህ አለባበስ፣ ባለፈው ፖስት የተደረገው ቪዲዮ ላይ የተሰጠ ኮሜንት ነው እሱ ቪዲዮ። ባይ ዘ ወይ እኔ ፕራንክ ነው የተደረግኩት እዛ ቪዲዮ ላይ ሰው ሊ ቪዲዮ ይኖር ካሜራ ይኖር ልቀረጽ አልቀረጽ ማውቀው ነገር የለም። አንድ ቤት ውስጥ የተቀመጠች ሴት ነኝ ነው በዛዛ ሞቆኝ እንጂ እንደዛው ሁልጊዜ የምለብሰው አይደለም። አለባበሴ በጣም እንትን ስትሉት ነበር፣ እንደዛ አይደለም። እኔ እንደዛ ለብሼ በጣም ነው ፋራው በነበረች ለይ በዚህ አጋጣሚ ነው እንዴት ሴክስ አናቅም ትላለች ለሚሉ አናቅም ነው አናቅም ያው ያው ጊዜው አይደለም ጊዜው አይደለም፣ የራሱ ጊዜ አለው ሁሉም ነገር እና ደግሞ ብታምኑ ደስ ይለናል። ያው ካላመናችሁ ምንም ማረግ አንችልም። ምክንያቱም ሰባት አመት ለእኛ እንደውም በጣም ትንሽ እንደ አንድ አመት ነው የምንቆጥረው እና በጣም ልጅ ልጅ ሆነንም ስለነበረ ለሺ ፓትሪ ጀመረው ኦልሬዲ የተወሰኑት ያላመታቶች እንትን ነው ብለን አሁን ሪል ፍቅር ነው ናም ብለን ማለት አንችልም። እና እኔ ነው ደግሞ ብዙ ሰዎች እሷ እንደዚህ ነው ናም ብትሉኝ፣ እና በፍጹም እንደምታስቡኝ አይነት ሰው አይደለሁም። በዚህ አጋጣሚ ነገር አቸው እና እንደዚህ አይነት ሰው አይደለሁም። እና ደግሞ እኔ ታላቅ እህቴኝ ስለዚህ ጉዳይ እንደዚህ በግልጽ ነው የምታወራኝና መሆን እንደሌለበት መደረግ እንደሌለበት በጣም ብዙ መተናገሪ ነገሮች አሉና እሱን ቃል መቼ ማድረሳውም ሰው እንደዛ መደረግ የለበትም። ወደ ኔክስት ጥያቄ ነው ተመልሶላችኋል። ቤት ስፋ አደርጋለሁ እንግዲህ እሺ፣ መታሀት ወይም ተደባድባችሁ ታውቃላችሁ ወይ? አንደበን ነው ሁሉ ነው የምንደባደበው በትራስ እንዴ አፋለ እንጂ ተደባድበን

ጭራሽ ተጸጽተን አይደለም ባብረን በምንም ጉዳይ አብረን በመሆናችን ተጸጽተን እኔ

እኔ ደግሞ ጭራሽ ማሰብ ሁሉ አልች ሚልጅ ቺት ያደርጋል። ያው ቺት የሚባለው ሀሳብ ኦልሬዲ ተሰስቼ ነው የሚለው አይስኬድም። ምክንያቱም አንድ ሰው የሆነ ሰው ላይ ቺት ሲያደርግ ከዚያ ሰው የሆነ ነገር አትቷል ማለት ነው። ሰው አንድ እንዳያቶ የሄደን ሰው ምን ለምንድን ነው ይቅርታ ማድረግለት? ይቅርታ ማድረግ ጥሩ ነው፣ ግን በቺት ጉዳይ ሲጀምር ጤንኛ ከሆነ እንደ ይቅርታ ምን ያደርጋል? አድደድ። እሺ፣ ኦ ማይ ጋድ! ይህን ጥያቄ አላውቅም ምን ብላ እንደምትመልሰው። ግን እኮ ምንም ደስ አትልም። በመልክ የሚገመጥበት ጊዜ በመልክ ቢገመጥብ

ወደ ይባትዳል ባይመች እና እኔ ጎረምሳ አይደለሁ። ማረህ ተው፣ ግን ተው። አዘነባችብኝ ጥያቄ ስድብ ነው፣ ግን ያልገባኝ ምን አጠፋሁ? የመጨረሻ ጥያቄ ነው። ሰባት አመት ትንሽ አይደለም። ለምን አትጋብም? ማለት ማለቴ ምንድን ነው ያቆያችው ወይም ወይስ ወዴት ወደ ትዳር ለመግባት ምን ያህል ገንዘብ ያስፈልጋችኋል ታስባላችሁ? ታስባላችሁ ወደ ትዳር ለመግባት ይሄን ይሄን ብለን ያስቀመጥነው ገንዘብ መስፈርት የለም። ሁሉም በጊዜው ነው የሚሆነው ብለን እናምናለንኛ። እና ደግሞ ትዳር የእግዚአብሔር ስጦታ ነው። ታዲያ ነው አይደል? አዎ። ለምን ወደ ገንዘብ ነው ወርቆ፣ ወደ ቢዝነስ ነው ቢኖ አይከፋ ማለት አዎ። ትዳር ትልቅ ተቋም ስለሆነ ማኔጅመንት ምናምን ያስፈልገዋል። ገንዘብ በደንብ ያስፈልጋል። ፋይናንሻል ስቴብል ቢኮን አሪፍ ነው። ፍቅሬ ይቀድማል፣ ግን ደግሞ ገንዘብም አስፈላጊ ነው። ግን እኛ ደግሞ ማን ስለሆንን ነው ምን ያህል ገንዘብ ብለን ሊሚት ማውጣት አንችልም። ምን ያህል ምንም ያህል ገንዘብ ቢኖ ሰው የሚኖቱ በሰፋና እንትን ባለቁጥር የሚፈልገው ነገር ሊለይ ስለሚችል

እና ሰብስክራይብ ካደርጉ እኛን በዩቲዩብ ስራ ስለምታገዙ እና አሪፍ ገቢም በዚህ ስለሚገኝ ደም እ የተሻለ ስራ ይሆነናል ብለን ስላሰብን እናንተ ሰብስክራይብ ላይክ አረጋችሁ እኛን ማገዝ ስለሆነ እንድንጋባ ወጣንኩ ሰዎች በመሆኑ ሰብስክራይብ ላይክ አድርጉ። እና እንግዲህ ምን ይመስላሉ መርጠና ወጣናቸው ጥያቄዎች ከኮሜንቶች መሀል የጻፋችሁ ታውቁታላችሁ እና እንደወዳችሁት እና እንደተዝናናችሁበት ስፋ እናደርጋለን። ከወደዳችሁ ሰብስክራይብ ላይክ ሼር እንዳይረሳ፣ ሀሳብ ሰታችሁ አን ኮሜንት ላይ ምላሽ እንሰጥበታለን። እኛ ከእናንተ ጋር ቤተሰብ መሆን ስለምንፈልግ አሁንም ቤተሰቦቻችሁ ስለሆንን እያንዳንዱ ጥያቄያችሁን እንመልሳለን። በጣም እንወዳችኋለን። ሁልጊዜም እንደምንለው ሼር አድርጉ።